እየጠቀምን ኦዲየንስን እያጣን ነው ብላችሁ ወደ ራሳችሁ። ምክንያቱም ኦዲየንስ በጣም እንደሚያከብራችሁ የምታውቁት እናንተ ይዛችሁት የመጣችሁት ሀያ ሺህ ሰላሳ ሺህ አስገቡ ስትሉት በሰዓታት ውስጥ ነው የሚገባላችሁ ይህን ያህል ክብር የሰጣችሁ ኦዲየንስን ማስከፋት የለባችሁም በጭራሽ። እኔ በራሴ ማለት ነው። እኔ የሌላውን አይዱ ነው አላቅም። ትክክልም ካልሆንኩ ሶሪ። ግን እነሱን ወደ እሱ ቢያከብር ነው የሆነ ሰው ይዘው ይመጡ የሆነ ሰው ይዘው ይመጡ እና ይሄን ያህል ነገር አድርጉለን ሲባል እንኳን በሰዓታት ውስጥ ነው ያንን ቁጥር የሚያዩት እና ያንን ቁጥር የሚያዩት ግን ይህንን አስበው ለምን ወደ ራሳቸው ተመልሰው፣ ለምንድ ነው ወደ ራሳቸው ተመልሰው፣ ለምንድነው ጥፋታችን? እኛ ጥፋታችን ምንድነው? ኦዲየስን እያስከፋ ነው፣ ቢዝነስ እያስቀደምን ነው ብለው ማሰብ አለባቸው ቆም ብለው። ምክንያቱም ካ ወደ ልጅነት የለም ስራ ላይ መተዋል። ዩቲዩብ ላይ የሚመጡት ሊሰደቡ ነው፣ ሊከበሩ ነው፣ ሁሉንም ሊያደርጉ ነው። እኛ ደግሞ ድራማ መሆኑ ስትነካ ምን ያህል እንደሚያንገበግብ እያያችሁ ነው። ምን ያህል እየተዘቀዘቁ እንደሆነ እያየ እየታየ ነው ያለው። ና ኦዲየንስን አክብራችሁ ወደ ራሳችሁ ተመልሳችሁ እባካችሁ እባካችሁ ኦዲየንስን እንዲሁም ይቅር ታብራችሁ ተመልሳችሁ፣ ከሚሰድባችሁ ጋር እልህ ተያይዛችሁ ሳይሆን ከሚወዳችሁ ጋር ብትከተሉ በጣም ደስ ብሎን ነው የምንቀበላችሁ። ና እኛም እኛም ብቻ እዚህ ላይ ከስተ ላይ የምናወራውን ወይ እታች ያለውን ኮመንት የሚሰጠውን ብቻ ሳይሆን ሁለት መቶ ሺህ ህዝብ እና ሁለት መቶ አርባ አንድ ሺህ ሁለት መቶ አርባ ሺህ ህዝብ ምን ምን ማለት እንደሆነ እራሳችሁ በመቶት ቁጭ ብላችሁ ይሄ ሁሉ ሰው ውዴታ እያላችሁ ከአንድ በታችሁ የሚወጣው ንግግር ደስ አይልም። ምክንያቱም በፊት እኮ ከአንድ በታችሁ የሚወጣው እንኳን እንዲ እንትና እኮ እንዲ ብላ ደስ አይልም ተብሎ የሚወራ ሰው እንዲ እኮ አላት ተብሎ እየተወራ ስለሆነ ይህንን ከአንድ በታችሁ የሚወጣውን ቃላት ራሱ ከእናንተ አንጠብቀውም። እና ወደ ራሳችሁ ተመለሱ። ለእኛ አስተማሪ አይደለም፣ ቢያስተምርም ግን ይህን ትምህርት ደግሞ እኛ አንፈልገውም። እቃ እያስደሰታችሁን የምታስተምሩን ነው የሚሻለን እና ሶስት ሳምንት አራት ሳምንት ማለት ቀልድ አደለም። እንዴት እዚህ ጋር ስንት ጭንቀት አለብን፣ የቤተሰብ ጭንቀት አለብን። እዚህ ሰው ቤት ነው የምንኖረው። ብዙ ነገሮች ሳንበላ ሳንጠጣ፣ ሳንጠጠ የምንውልበት ቀኖች ይበዛሉ እና በእናንተ እንደሰታለን ብለን ማታ ስንመጣ፣ አሁን እኮ መቶ ፐርሰንት የሆነ ኦዲንሶች ከፍተው ሊያዩ ስሉ ግን ልክ ርዕሱን ሲያዩት እጭ ብለው የሚሉ ሰዎች ብዙ ናቸው፣ ብዙ ናቸው። በጣም ብዙ ነን ነን ምን ናቸው ነን ምክንያቱም አልዋሽም፣ ለምን እዋሻለሁ? የሆነ ጭቅጭቅ ሲመጣ እጭ አይሻሻሉም ብለን የምንበሳጭበት ነገር ይመጣል። ግን ወደ ራሳችን ስንመለስ ስራ ነው ብለን ካሰብን፣ ስራ ነው ብለን እያሰብን ነው እና እባካችሁ፣ እኛ እንደተረዳናችሁ እኛ እንደተረዳናችሁ እናንተም ተረድታችሁ ብትመጡ እባካችሁ። ብዙ ኦዲየንሶች እየተከፉባችሁ ነው፣ ብዙ ኦዲየንሶች ደግሞ እያዘኑባችሁ ነው። የሰው ልጅ ነን፣ ቅድም ተናገር ያለው ፍጡር ነን፣ ፈጣሪ አይደለንም። ፍጡር ከሸሸ ሸሸ ነው። የአሁኑ ሳይሆን የሌላውን እድገት ሳይሆን የራሳችሁን እድገት ታስኬዱ አታሳድጉ፣ አይደለም ብዙ ሰው አሳድጋችኋል፣ ግን ራሳችሁን እያጣችሁ ነው። ራሳችሁን እያጣን ነው አይደለንም ብላችሁ ቆማችሁ አስቡበት። እርግጠኛ ነት ከስሩ ናችሁ። የሆነ ሰው ከስር ሆኖ እያየን ሊሆን ይችላል፣ ሜንሽንም ሊደረግላችሁ፣ ሼርም ሊደረግላችሁ ይችላል። እናውቃለን። ይሄንን የእኛን አንደበት ወስዳችሁ እንደምትሰሩ እናውቃለን። መቶ ፐርሰንት የእኛን ቃል ነው እዛ ጋር እየተጠቀማችሁ ያላችሁት እኛ የምንለውን ወይ ገስት ለ ሀያ ደቂቃ ትመጣላችሁ። እኛ ሀያ አራት ሰዓት ሙሉ ስንጮ ስንቃጠል ምናምን እናድራለን። ለምን ሀዘኔታ ጠፋ? ከልባችሁ ሀዘኔታ መኖር አለበት። ምክንያቱም ሰው ሲወዳችሁ እንደተከበርን እንደተከባበርን ብንኖር በቃ እንወዳችኋለን የምትሉት የውሸት ነው እንዴ? የውሸት ነው እያስመሰልባችሁ ያለውና በትክክል ደግሞ እኛ እንደምትወዱ የምታረጋግጡልን በሰላማዊ መንገድ መታችሁ ነገሮቻችሁን አስተካክላችሁ እንደ ድሮ ስትሄድ ነው። ደስታዋን እንኳን ሳናጣጥመው እኮ ነው ያለፈን። ምክንያቱም በምን ምክንያት? በእናንተ በጭቅጭቃችሁ ምክንያት እንዴ! ሁለት መቶ እንድትገባ ያላለቀሰ ያደፋ ሼር አርጉልኛ። እመቤቴን ነው መልሼ እኔ ሴትዮዋን፣ እንዴ እስቲ አርጌልኝ፣ እህትና ወንድሞቼ ናቸው ብዬ ነው ያስደረግኳት ማለት ነው። ምንድን ናቸው ስትለኝ እህትና ወንድሞቹ ናቸው ብዬ እስከዚህ ደረጃ መስዋዕትነት እያደረግንላችሁ ለምን እናንተኛ ላላ ለምን ያላለመስማት ላለመስማት ለምን የፈለኩት ኦፕሲዬ፣ አንድ ነገር አለ። ኦፕሲዬ የሰው ፍጡር ስልቹ ነው። የሰው ፍጡር ስልቹ ስለሆነ አይሰለችም ብላችሁ ከሆናችሁ አትሳሳቱ። ልጅነትም ከሆነ ደግሞ መለስ ስበው ወደ ራሳችሁ፣ ምክንያቱም ሁሌ ልጅ ናችሁ። ልጅ ናችሁስ። የጨረቃ ፋሚሊ መልክት አስተራፏል ቲክታክ ላይ ማለት ነው። ለሀይሚና ለብሩኬ እንግዲህ እንደምትሰሙ ተስፋ እናደርጋለን። ነው ሰላም ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ውድ ውድ ቤተሰቦች እንዴት ናችሁ ሰላም ናቸው እኔ በጣም ሰላም ነኝ አልሐምዱሊላህ እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ በያላችሁበት ያላች ሰላም ዝነት አይለያችሁ። የጨረቃዎች ጉዳይ ኦዲየንሱን ቁጣ ቀስቅሷል ማለት ነው። የሀይሚ የጀግናዋ ሴት እህቶች ተንስተዋል፣ ብሩኬም እንደዛው እና እንዴት እንደዚህ ይሆናል? እኛ ያልጠበቅነው ነገር ነው። ብሩኬ እንደዛ ማድረግ የለብህም እያሉ ነው። ቲክታክ ላይ ኦዲየንሱ እየተንጫጫ ነው። የምር ይመቻችሁ ከእንቅልፏ ቀስቅሶ እንደዚህ ሲነግራት እኔ ተመልሰ ስመጣ ሁሉን ነገር የተውከውም መስሎኝ ነበር ብላ ነበረ ሀይሚዬ የእኔ እናት ግን አንገትሽን አትድፊ ለማን ብለሽ ቀና በይ ጀግና ነሽ ጉዞ ወደፊት ጠንካራና ጀግና እንደሆሽ እናቃለን ሀይሚዬ ፈጣሪ ያለው ነው የሚሆነው በዚሁ መሀከል ብዙ ኦዲየንስም አለ የአንችን የሚጠሉ አንቺን ጠልዎች የሚደሰቱ ማለት ነው የምር እንዳትከፊ ሀይሚዬ ጠንካራ ሁኜ ብሩኬም ደግሞ እንደማያደርገው ተስፋ እናደርጋለን የምር ያለፉበትን ነገር መርሳት አያስፈልግም። ያኔ ጥሩ ደረጃ ላይ ሲደረስ ማለት ነው የመጣንበትን መንገድ ማስታወስ ጥሩ ነው። እና ሀይሚዬ ጋ ነው እዚህ የደረሳችሁት ብዙ ነገር እንዳሳልፋችሁ ብዙ ነገር እንትን እንዳላችሁ እናቃለን። እና ሀይሚዬ ትለያለ የኔ ህይወቴ መስመሪያ ከዜና ስትል ነበር። ብሩኬ ቃልህን አታፍርስ፣ የሰው ልጅ ሳይሞት ቃል አይፈርስም። የምር እና ሀይሚዬ የእኔ አትበገር የእኔ ዳይመንድ ማለት ነው። የምር ተወዳጅ ከሆነች አንዲት ሴት ክብሯን ጠብቃ ጀግና ሴት፣ የስራ ሴት ከሆነች የምር በሁሉም ነገር ተወዳጅ ናት። እና ብሩኬ ሴት ሞልቶ ቢተርፍ ማለት ነው የምር ሀይሚዬን የሚተካ ግማሿም ቅንጣት ያክል የሚያክል የለም። የምር እና ምንም ቢሆን ከሀይሚዬ ጎን ብትሆን ባይ ነኝ። ሀይሚዬ ብቻዋን አትተዋት። የጋሼ የማ አደራ ናት። አዲስ አበባ ሸገር ያለችው አደራ ተሰጥቷል። እና የምር የሰው ሊቃል አያፈርስም። አፈርሱን ብሩኬ፣ ያልጠበቅንም እንደዚህ ይሆናል ብለን አስበነው አናውቅም። ያለፈ ታሪክ ነው። ምን ያርጋት ይኑርበት ምናምን እያለች ነበር። አንዳንድ ሰዎች ብቻ ልቦና አይስጣችሁ። ሀይሚዬ ሰላም ትሰጠዋለች እንጂ ሰላሙን የምትነሳ አይደለችም። የምር እና አንዳንድ ሰዎች ብቻ ክፍል ሰዎች ልቦና አይስጣችሁ። ሀይሚና ብሩኬ መቼም ሆነ መቼም ኢንሻአላህ እንደማይለያዩ ተስፋለን። አንድ ላይ ፏፈሽ እንደሚሉልን ተስፋለን። እኛ ተስፋ አንቆርጥም። ከሆነ የእኛ ዝግቦች ማለት ነው